ትላንት አርሰናል ፉልሃምን ባሸነፈበትና የእንግሊዝ ፕሪምየር ሊግ የደረጃ ሰንጠረዥ መሪነቱን ባሰፋበት ጨዋታ መልካም እንቅስቃሴ ካሳዩ የአርሰናል ተጫዋቾች መካከል አንደኛው ቡካዮ ሳካ ነው። ቡካዮ ሳካ በጨዋታው ላይ የነበረውን ሚና ከግምት ውስጥ በማስገባት የጨዋታው ኮከብ የመባለን ክብርም አግኝቷል። ቡካዮ ሳካ በአርሰናል ደጋፊዎች እጅግ የሚወደድ ሁሌም ለማሸነፋቸው ምክንያት የሚሆንላቸው በዘንድሮ የውድድር ዓመት አርሰናል የፕሪሚየር ሊጉን ዋንጫ ለማንሳት በሚያደርገው ጥረት በጣም ብዙ ነገር ከሚጠብቁባቸው ተጫዋቾቻቸው መካከል አንዱ እሱ ነው። ቡካዮ ሳካ ትላንትና በነበረው አጠቃላይ እንቅስቃሴና ቁጥሮች ስለሱ የሚናገሩትን ነገር መነሻ አድርገን ባለፈው የውድድር ዓመት ሊቨርፑል የፕሪሚየር ሊጉን ዋንጫ ሲያሸንፍ ዋነኛው ሰበብ የነበረው መሐመድ ሳላህ እንደሆነ አስታወስንና ቡካዮ ሳካ የአርሰናሉ ሞ ሳላህ ይሆን ይሆን ብለን ጥያቄ እንናነሳለን በዚህ ጥያቄ ውስጥ የተለያዩ ሀሳቦች አሉና ሀሳቦቹንም ለእናንተ እንነግራችኋለን። በሌላ በኩል ዛሬ 12 ሰዓት ከ30 በኢትዮጵያ ሰዓት አቆጣጠር ሊቨርፑል ማንቸስተር ዩናይትድን ያስተናግዳል። ይህ ጨዋታ እጅግ እጅግ በጣም በታላቅ ጉጉት የሚጠበቅ ነው። ለዚህ ጨዋታ የሚሆን መሰረታዊ ጥያቄዎችን ዚ አትሌቲክ እያነሳ ይገኛል። የሚያነሳቸው ጥያቄዎች መካከል አንደኛው በእርግጥ ሊቨርፑል እና ማንቸስተር ዩናይትድ አሁንም ተፎካካሪ ተብለው ሊጠሩ ይገባል ወይ የሚለውን ጥያቄ ያነሳል። ደግሞም ጥያቄው ይቀጥልና ይህ የዛሬው ጨዋታ አንፊልድ ሮድ ላይ ሲደረግ ጨዋታው ይበልጥ ለማን ወሳኝ ነው የሚለውንም ሀሳብ ያነሳል። እነዚህንና ሌሎች ጉዳዮችን እያነሳን ከእናንተ ጋር የተወሰኑ ደቂቃዎችን ቆይታ እናደርጋለን። ሰላም ጤና ይስጥልን፣ እንደምናላችሁ የተከበራችሁና የተወደዳችሁ የሽግር ስፖርት ዊዝ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 ሁን ላበረታችሁን፣ አቅም፣ ጉልበት፣ ድጋፍ ለሰጣችሁን በሙሉ እጅግ የላቀ ምስጋናችን ይድረሳችሁ እንላለን ከልብም እናመሰግናለን ደግሞ አሥራ ሁለት ሰዓት ከሰላሳ ደርሶ ሊቨርፑልና ዩናይትድ ጨዋታቸውን እስኪ ጀምሩ ድረስ ከጨዋታው ጋራ የተያያዙ አዳዲስ መረጃዎችን ወደ እናንተ እናደርሳለን፣ ከሌሎች ክለቦች መረጃዎች ጋር በማዳመር ማለት ነው። ልክ ጨዋታው እንዳለቀም በዚሁ የዩቲዩብ ቻናላችን ላይ መጥተን ጨዋታውን የተመለከተ ምልከታችንን የምናጋራችሁ ይሆናልና ጠብቆን እንላለን የዛሬው ልዩ ነው። ሊቨርፑል ከማንቸስተር ዩናይትድ ጋር በአንፊልድ ሮድ ጨዋታቸውን ያደርጋሉ። ሊቨርፑልና ማንቸስተር ዩናይትድን በተመለከተ ከዚህ በፊት በጣም በተደጋጋሚ ከሰማችኋቸው መረጃዎች መካከል አንደኛው በሁለቱ ክለቦች መካከል ያለው ራይቫልሪ ተቀናቃኝነት፣ ተፎካካሪነት፣ የታሪክ ሽሚያ የተለየ ነው። በእንግሊዝ እግር ኳስ ውስጥ ብቻ ሳይሆን፣ በአውሮፓ ምናልባትም በዓለም ላይ በተለየ ተፎካካሪነት ከሚጠቀሱ ክለ ክለቦች መካከል የሊቨርፑልና የማንቸስተር ዩናይትድ ጉዳይ ይካተታል። አለማችን ከሚያውቋቸው ትልልቅ ራይቫለሪዎች መካከል እንደ አንዱም ይቆጠራል። ግን እስኪ ሁላችንም ወደኋላ ሄደን ለማሰብ ለማስታወስ እንሞክር። በሊቨርፑልና በማንቸስተር ዩናይትድ መካከል በቀጥታ የዋንጫ ተፎካካሪነትን ካየን ምን ያህል ጊዜ ሆነን ይህንን ነው መነሻ ያደረገው ዚ አትሌቲክ። በእርግጥ ሁለቱን ክለቦች አሁንም ተፎካካሪ ብለን ልንጠራቸው ይገባል ወይ ብሎ ሲጠየቅ፣ እንግዲህ እናስብ። አምና ዋንጫ ለማንሳት ይደረግ የነበረ ፉክክር በሊቨርፑልና በአርሰናል፣ ካቻምና በሲቲ እና በአርሰናል፣ እንደዚሁም ደግሞ ከዛ በፊት በሲቲና በአርሰናል በአርሰናል እያለን ወደ ኋላ ስንሄድ ሊቨርፑልም ማንቸስተር ዩናይትድም ዋንጫ የማንሳት አቅም ዋንጫ የማንሳት ተስፋ ኖሯቸው በቀጥታ የዋንጫ ተፎካካሪ ሆነው ካየናቸው ቆ ቆይቷል። ስለዚህ በሁለቱ ክለቦች መካከል ተፎካካሪነት እየደበዘዝ አልመጣም ወይ እየተተወ አልመጣም ወይ የሚል ጥያቄ ነው የሚነሳው። ለዚህ ጥያቄ እያንዳንዳችን በየራሳችን አረዳድ በየራሳችን አመለካከት የተለያየ መልሶችን ልንሰጥ እንችላለን። በእኔ እምነት የሁለቱ ክለቦች ተፎካካሪነት የሚመነጨው የእንግሊዝ ፕሪሚየር ሊግን ዋንጫ ለማሸነፍ በየውድድር ዓመቱ በመፎካከራቸው ነው የሚል አረዳድ የለኝም። ሊቨርፑልና ማንቸስተር ዩናይትድ ለምን እንዲሆኑ የሚለውን ጥያቄ ስናነሳና ታሪካዊ ዳራውን ስንመለከት የሁለቱ ክለቦች የመረረ የሚባለው ግንኙነት ወይም የከፋ የሚባለው የእርስ በርስ አንዱ ሌላውን የሚያይበት ግንኙነት የሚመነጨው ምናልባትም ከእግር ኳስ ውጪ በሆነ ምክንያት ነው። ይሄ ወደ ኢንዱስትሪ አብዮት ዘመን ይወስድናል። ሌላ ጊዜ በዝርዝር የምንመለከተው ታሪክ ሊኖር ይችላል። ማንቸስተር ከተማ በምን ይታወቃል? ሊቨርፑልስ? ከዛ በኋላ የ የኢንዱስትሪው አብዮት ሲመጣ በሁለቱ ከተማ ነዋሪዎች መካከል አንዳቸው ሌላቸውን የሚያዩበት መንገድ እንዲቀየር ምን ሰበብ ሆነ የሚለውን እግር ኳሳዊ ያልሆነውን ምክንያት ልንረሳው አይገባም። ስለዚህ ስለ ራይቫልሪ ስናወራ በየውድድር ዓመቱ ዋንጫ ለማንሳት በመፎካከር ብቻ የሚፈጠር አድርገን ልንረዳው አይገባም። ከዛ በተጨማሪ ግን የእንግሊዝ እግር ኳስና ስኬትን የምናነሳ ከሆነ እንደ ሊቨርፑል እንደ ማንቸስተር ዩናይትድ ያህል ስኬታማ የሆነ ሌላ የእንግሊዝ ክለብን ልናነሳ አንችልም። ሁለቱ ዘ ሞስት ሰክሰስፉል የእንግሊዝ ክለቦች ናቸው፣ በጣም ውጤታማ የሚባሉት። ስለዚህ ከእግር ኳስ ውጪ የሆነው ሰበብ እንደተጠበቀ ሆኖ በእግር ኳስም ደግሞ ለሀያልነት እኔ ነኝ የበላይ ለማለት ሊቨርፑል የማንቸስተር ዩናይትድን ማንቸስተር ዩናይትድ ደግሞ የሊቨርፑልን ውጤት ያያል፣ ይከታተላል። ሊቨርፑል እንዳይቀናው ዩናይትድ ሊመኝ ቢችል የሚገርም አይደለም። የሊቨርፑል ደጋፊዎችም የማንቸስተር ዩናይትድን በጎ ማየት ባይወዱ ሊደንቀን ሊገርመን አይገባም። ምክንያቱም የበላይ ለመሆን የሚፈልጉ ሁለት ክለቦች አንዳቸው የሌላቸው የበላይ የመሆን ፍላጎት ስጋት ናቸውና በመልካም አይተያዩም። ወደ እግር ኳሱ ስንመጣ ግን በሊቨርፑልና በማንቸስተር ዩናይትድ መካከል መቼም ቢሆን ከዚህ በኋላ ሊቨርፑል እያቃተው ማንቸስተር ዩናይትድ እየበረታ፣ ማንቸስተር ዩናይትድ ሲያቅተው ሊቨርፑል እየበረታ የሚሄዱም እንኳን ቢሆን ሁለቱም አት ኤታይም ብርቱ ሆነው አሁን አርሰናል ከሊቨርፑል፣ አርሰናል ከማንቸስተር ሲቲ፣ ማንቸስተር ሲቲ ከሊቨርፑል አይነት የለመድናቸው ቀጥተኛ ተፎካካሪነት ባይኖርም በእንግሊዝ እግር ኳስ የሊቨርፑልንና የማንቸስተር ዩናይትድን ያህል ትልቅ ጨዋታ የለምም ኖሮም አያውቅም። ስለዚህ በጣም ብዙዎቹ የአትሌቲክን ጥያቄ የመለሱት ሰዎች ምንም እንኳን በማንቸስተር ዩናይትድ እና በሊቨርፑል መካከል የሚታይ ጋፕ ቢኖርም ይሄ ጋፕ እንዳለ የምናምን ቢሆንም ማንቸስተር ዩናይትድ እና ሊቨርፑል ሲጫወቱ ግን ትልቁ ጉዳይ ትልቁ የእግር ኳስ መርሃ ግብር መሆኑ ግን አይቀርም ብለው ይመልሳሉ። በተለይ ደግሞ ስለ ሊቨርፑል አዘውትረው የሚጽፉ ወይም በሊቨርፑል ጉዳይ ላይ አተኩረው እንዲሰሩ የሚጠበቅባቸው ጋዜጠኞች፣ ስለ ማንቸስተር ዩናይትድ ኮረስፖንደንት ሆነው የሚዘግቡ ባለሙያዎች በዚህ ጉዳይ ላይ የሰጡት መልስ ተመሳሳይ ነው። ምንም አይነት የነጥብ ልዩነት በመካከላቸው ቢኖርም አንዱ አቅቶት አንዱ የበረታ ቢመስልም ሊቨርፑል እና ማንቸስተር ዩናይትድ ግን ሁልጊዜም ቢሆን ጨዋታቸው ትልቅ ነው የሚለውን ነገር ያነሳለሁ። ስለዚህ ሊበርድ የማይችል የመብረድ ስጋት የሌለው ተቀናቃኝነት፣ ተፎካካሪነት፣ ትልቅ ራይቫልሪ ሊቨርፑል እና ማንቸስተር ዩናይትድ ቤት ዓለም ይኖራልም ነበርም የሚለው ነው ብዙዎቹን ያስማማው መልስ። ይህንን በተመለከተ የእናንተን ሀሳብ ብናውቅ እጅግ በጣም ደስ ይለናል። ታዲያ ከዚሁ ጋር በተያያዘ ለምሳሌ አንድ ስሎት ሲናገሩ ባለፈው እንደሰማችሁት ይሄ የሊቨርፑልና የማንቸስተር ዩናይትድ ጨዋታ በጣም በጣም በጣም ትልቅ ጨዋታ ነው። ጥሩ ሆነን መታየት መቻል አለብን። ከዚህ በፊት ባደረግናቸው ሁለት የፕሪሚየር ሊግ ጨዋታዎችና አንድ የቻምፒዮንስ ሊግ ጨዋታ ስለተሸነፍን ብቻ ሳይሆን የምንገጥመው ዩናይትድን ስለሆነ ለማሸነፍ የተለየ ምክንያት አለን ብለዋል። እንደገና ዓለም ያያል የትኛውንም የእንግሊዝ ፕሪሚየር ሊግ ኳስ የሚያየው በላይ ዛሬ በመላው ዓለም በብዛት የሚታይ ጨዋታ ነው። ያ ጨዋታ ዓለም ሲያየው ኮስሰን አንሰን መታየትን በጭራሽ አንፈልግም በጉብዝና መጠራት በጉብዝና መታወስ እንፈልጋለን እያሉ ሀሳባቸውን የሚሰጡበት ዋነኛው ምክንያትም ይሄ ነው። ሁለተኛው ጥያቄ ይሄ ጨዋታ ለማን ነው የበለጠ ወሳኝ የሚል ነው። ይሄ ጨዋታ በእኔ እምነት ለሊቨርፑልም ለማንቸስተር ዩናይትድም እጅግ በጣም ወሳኝ ነው። ለምን ያልን እንደሆነ ማንቸስተር ዩናይትድ ያለበትን ጫና ያለፈበትን ጊዜ በደንብ አድርገን እናስታውሳለን። ስለ ዩናይትድ የሚሰማን ስሜትና ዩናይትድ በ አምስት ሃያ ስድስት እየሆነ ባለው ነገር መካከል በእኔ እምነት ልዩነት አለ። ምክንያቱም የማንቸስተር ዩናይትድን ጉዳይ ከአምና ወይም ከ2024 25ቱ የውድድር ዓመት ነጥለን ማየት አልቻልንም። ይሄ ገና አዲስ የውድድር ዓመት እንደሆነ ፊል እያደረግነው አልመጣንም ይመስለኛል። ምክንያቱም በ2024 25 እጅግ የከፋ የሚባል የውድድር ዓመትን ዩናይትድ አሳልፏል። አዲሱ የውድድር ዓመት ከተጀመረ በኋላ በነ ግሪምስቢ ታውን ተሸንፎ ከሜዳ ወጥቷል። ስለዚህ እንዲህ እንዲህ ያሉት ነገሮች ዩናይትድን ስንመለከተ በፕሪሚየር ሊጉም ከሰባቱ ጨዋታዎች በሶስቱ ስለተሸነፈ በቃ በጎ ስሜት የለም። ደካማ አድርጎ በውድድር ዓመቱ አልሆነላቸውም ከሚባሉት ክለቦች መካከል እንደ አንዱ የመቁጠር ዝንባሌ አለ። አርነ ስሎት ግን ይህንን አይቀበሉትም። የደረጃ ሰንጠረዡን አቲው የሜዳ ላይ እንቅስቃሴውን እንቅስቃሴያቸውን የሚያከናውኑበትን መንገድ ስትመለከቱ ዩናይትድ በደረጃ ሰንጠረዡ ከሚነገርበት በላይ አሪፍ ቡድን ነው የሚለውን አስተያየት ይሰጣሉ። ግን ደግሞ ባለፉት አስራ አንድ ወራት ባለፉት ሰላሳ አ አራት ጨዋታዎች አርነስሎትን ዛሬ የሚገጥመው የአሞሪም ማንቸስተር ዩናይትድ ሁለት ጨዋታዎችን በተከታታይ ማሸነፍ አልቻለም። ይሄም ደግሞ በአሞሪም ላይ እንደገና መጥፎ ውጤት ቢመዘገብ ዛሬ ጫና ሊያመጣ የሚችል ነው። በአልሆነለትም ይህንን ሰው የማቆየት ልክ ነው ወይ በሚሉና ሌሎች ጥያቄዎች ተከታትለው የሚቀርቡበት ምክንያት ሰፊ እንደሆነ ይሰማናል። ስለዚህ ለማንቸስተር ዩናይትድ ይህንን ጨዋታ ወሳኝ አይደለም ብለን ልንረዳ ወሳኝ አይደለም ብለን ልንወስድ በፍጹም በፍጹም አንችልም። ምክንያቱም ማሸነፍ ማለት ለማንቸስተር ዩናይትድ ከአስራ አንድ ወራት በኋላ ሁለት ተከታታይ ጨዋታዎችን የማሸነፍ ውጤትን ማግኘት ማለት ነው። ይሄ ትልቅ ሪሊፍ ትልቅ እፎይታን ይሰጣል። ይሄ እፎይታ ደግሞ ለአሞሪምና ለዩናይትድ ተጫዋቾች ያስፈልጋቸዋል ደግሞ ለሊቨርፑል ከምንም በላይ በጣም ወሳኝ ነው ምክንያቱም ሊቨርፑል የአምና ሻምፒዮን ነው የአምና ሻምፒዮን ስለሆነ ብቻ ሳይሆን ዘንድሮም ዋንጫ ለማንሳት ከሚጠበቁ የፕሪሚየር ሊጉ ክለቦች መካከል አንደኛው ሊቨርፑል ነው ታዲያ ለዋንጫ የሚፎካከር ቡድን በሁሉም የውድድር አይነቶች በመደዳው አራቴ እየተሸነፈ ዋንጫ ከማንሳት ጋር አያይዘን ስሙን ልናነሳው እንችላለን ወይ እንዲህ ካለ መፋ ለማሳቅ ራሱን ለመጠበቅ ሊቨርፑል የዛሬውን ጨዋታ ወሳኝነት ፈጽሞ ሊስተው አይችልምም አይገባምም። ይህንን ጨዋታ ማሸነፍ ሊቨርፑል ከነአርሰናል ጋር የሚኖረውን የነጥብ ልዩነት የበለጠ እንዳይርቅ የበለጠ እንዳይሰፋ የሚያደርግበት ነው። አርሰናል በደረጃ ሰንጠረዡ አንደኛ ሆኖ ይቀጥላል፣ ሊቨርፑል በሁለተኛነት መጠቀስ ካለበትና በአርሰናልና በሊቨርፑል መካከል ያለው የነጥብ ልዩነት ወደ አንድ መልሶ እንዲጠብ ለማድረግ ይህንን ወሳኝ ጨዋታ ሊቨርፑል ማሸነፍ መቻል አለበት። አርሰናል፣ ማንቸስተር ሲቲ እንዲርቁት በፍጹም መፍቀድ የለበትም። አለበለዚያ ቀሪው ስራ እጅግ እጅግ በጣም ከባድ እጅግ በጣም አስቸጋሪ ይሆናል ነው ከዚህ ዛሬ ከሚደረገው የሊቨርፑል እና የማንቸስተር ዩናይትድ ጨዋታ ጋር በተያዘ ሌሎች እንዲህ እንዳሁኑ ልንነጋገርባቸው ሀሳብ ልንለዋወጥባቸው የሚገቡ ጥያቄዎችን እያነሳን ከእናንተ ጋር ቆይታ እናደርጋለን፣ ቀደም ሲል እንዳልነው ጨዋታው የሚጀምርበት ሰዓት እስኪደርስ ድረስ። ነገር ግን እናንተ በእርግጥ ይህንን ጨዋታ ማን ያሸንፋል እንዴት ባለ ውጤት የሚለውን በትገምቱ ኮመንት ሴክሽኑ ላይ በጣም ደስ ይለናል ደግሞ በባዶ አይደለም፣ የሆነ ስጦታ የሆነ ሽልማት ይኖራችኋል ነው ወደ ሁለተኛው እና የበለጠ ትኩረት ወደሚስበው ጉዳይ ደግሞ ስንሄድ ትናንት አርሰናል የፕሪሚየር ሊግን ሌላ ጨዋታ ጎል ሳይቆጠርበት አሸንፏል። በዚህ የአርሰናል አሸናፊነት ላይ በእኔ እምነት በጣም ጥሩ ከተንቀሳቀሱ ተጫዋቾች መካከል አንደኛው አሁንም ካላፊ ዮሪን ማንሳት ይገባል ካላፊ ዮሪ ትናንትናን በጣም ጥሩ ነበረ ስለዚህ ባለፉ ተከታታይ ጨዋታዎች የካላፊ ዮሪን ጉዳይ በተደጋጋሚ ስናነሳው ነበር ዘንድሮ ልዩ ብቃት ላይ ከሚገኙ የአርሰናል ተጫዋቾች መካከል አንደኛው ሪካርዶ ካላፊዮሪ እንደሆነ ጎል ያስቆጥራል የመከላከል ስራውን ይሰራል እንደዚሁም ደግሞ በሌሎች ቦታዎችም ላይ እየተገኘ የቡድኑ የጥንካሬ ምንጭና ሰበብ ሆኗል ደግሞ ቡካዮ ሳካ ትናንትና ሜዳ ላይ ያደርጋቸው የነበሩት ነገሮች በሙሉ ለአርሰናል አሸናፊነት ትልቅ ምክንያት የነበረበት ምሽት ነው። በእርግጥ ቡካዮ ሳካ አሲስት አላደረገም፣ ቡካዮ ሳካ ጎል አላስቆጠረም። ነገር ግን የእያንዳንዱ የአርሰናል የማጥቃት እንቅስቃሴ ሰበብና መነሻ ቡካዮ ሳካ ነበረ። ቁጥሮቹም ይህንን በደንብ አድርገው ይመሰክራሉ። አንድ ነገር እንንገራችሁ። በለንደን ተገኝታችሁ አብዛኛዎቹን የአርሰናል ደጋ ደጋፊዎችን የማግኘት እድል ተፈጥሮላቸው ከአርሰናል ተጫዋቾች በጣም የምትወዱት ማን ነው ብትሉና ብትጠይቋቸው ያለምንም ጥርጥር እጅግ የሚበዙት ሰዎች ቡካዮ ሳካ ብለው ነው ስም የሚሰጧቸው። ይህንን የጠየቁ የእንግሊዝ ሚዲያዎች ይፋ ባደረጉት መረጃ እስከ አሁን ድረስ በቡካዮ ሳካ ሌቭል ተወዳጅ የሚባል የአርሰናል ተጫዋች ስለመኖሩ እርግጠኞች አይደሉም። ስለዚህ ይሄ እጅግ ተወዳጁ ቡካዮ ሳካ በትናንትናው ጨዋታ የጨዋታው ኮከብ ተብሎ ተመሩ ተመርጧል ይገባው ነበር። ለምን ይገባዋላልን በኋላ በቁጥር የምናስደግፋቸው መረጃዎች ያንን በትክክል እያሳያሉ። እንግዲህ ዘንድሮ አርሰናል ዋንጫ እንዲያሸንፍ ትልቅ ምክንያት ሊሆኑ ከሚችሉ ተጫዋቾች መካከል አንደኛው ቡካዮ ሳካ ነው። ይህንን ካልን በኋላ ሁላችንም ወደምንስማማበት አንድ ነገር እንመለስ። በ2024 25 ማለትም ባለፈው የውድድር ዓመት የፕሪሚየር ሊጉ ሻምፒዮን የነበረው ሊቨርፑል ነው። ሊቨርፑል የፕሪሚየር ሊጉ ሻምፒዮን እንዲሆን ደግሞ በጣም ትልቅ አስተዋጽኦ ያደረገው ግብፃዊው መሐመድ ሳላህ ነው። የመሐመድ ሳላህ በሊቨርፑል ሻምፒዮንነት የነበረው ሚና እጅግ እጅግ በጣም ትልቅ ነው። እጅግ በጣም ወሳኝ ነው። አርባ ሰባት ጎል ፕላስ አሲስት አለው። ያገባው ሲደመር ለጎል የሚሆን ኳስ የሰጠው አርባ ሰባት ነው። ይሄ በአንድ የውድድር ዓመት ሌሎች ጊዜያቶች የትኛውም የፕሪምየር ሊግ ተጫዋች አድርጎት አያውቅም። ግን አርባ ሰባት ጎል ፕላስ አሲስት ላይ መድረስ ማለት ባለፈው የውድድር ዓመት ሊቨርፑል አሴኤቲም ወይም እንደ ቡድን ማድረግ ከቻለው ጋር ሲለካ 53 በመቶ የሊቨርፑልን የጎል ድርሻ ብቻውን መሐመድ ሳላህ ይወስዳል። 53 በመቶ የጎል ድርሻውን መውሰድ ማለት በጣም ብዙ ነገር ማለት ነው። ይህንን እንደገና ወደ ነጥብ ብንወስደው ሊቨርፑል በውድድር ዓመቱ ከሰበሰባቸው ነጥቦች ውስጥ አብዛኛዎቹ በማህመድ ሳላህ ብርታት፣ ግላዊ ጥረት የተገኙ እንደነበሩ ደግሞ ያስታውሳል። እንደውም አንድ መረጃ ምን ይላል ያለ ማህመድ ሳላህ ጎሎች ሊቨርፑል በውድድር ዓመቱ ከአስረኛ በታች ሊሆን ይችል ነበር ብሎ ከሰላሳ በላይ የሚሆኑ የነጥቦቹ ምክንያት ማህመድ ሳላህ እንደሆነ ያስታውሳል። ስለዚህ ከእንደነዚህ ያሉ መረጃዎች የምንረዳው 2024 25 የውድድር ዓመት የመሐመድ ሳላህ የውድድር ዓመት እንደነበረ ነው። መሐመድ ሳላህ ዋነኛው የሊቨርፑል የሻምፒዮንነት ምክንያትና ሰበብ የነበረ ድንቅ የውድድር ዓመትን ያሳለፈ ተጫዋች ነው። አሁን ያለነው 2025 26 የውድድር ዓመት ነው። ይህንን የውድድር ዓመት የራሱ ለማድረግ ቡካዮ ሳካ እጅግ በጣም ሰፊ እድል አለው። አርሰናልን ሻምፒዮን ማድረግ፣ ሚናውን በዚሁ መንገድ ማስቀጠል ግን ይጠበቅበታል። 2024 25 ለመሐመድ ሳላህ እንደሰጠነው 2025/26 ደግሞ የቡካዮ ሳካ ነበር እንድንል፣ ይሄ ከቡካዮ ሳካ የሚጠበቅ እሱም ሊያሟላው የሚገባ ነገር ነው። ትላንት የጨዋታው ኮከብ ተብሎ ተመርጧል። ለምን ያልን እንደሆነ አስገራሚ ቁጥሮች ነበሩት። እነዚህ የቡካዮ ሳካ የትላንትና ምሽት ፉልሃምን በገጠሙበት አስቸጋሪ በነበረው ጨዋታ ላይ ቡካዮ ሳካ ድምቀት ነበረ። ለሱ ጥሩ ከሚባሉ ምሽቶች መካከል አንዱ አድርገን ልንወስደው እንችላለን። እንግዲህ ቡካዮ ሳካ በነገራችን ላይ ዘንድሮን ልዩ ለማድረግ ቆርጠው ከተነሱ የአርሰናል ተጫዋቾች መካከል አንዱ እሱ ነው። እንደው ምን ይላሉ የሚናገሩት ሰዎች ስለሱ በቅርብ የሚያውቁት፣ የሃምስትሪን ጉዳት እያጋጠመው አርሰናልን ሳያገለግል የቀረባቸው አጋጣሚዎች በጣም ይቆጩታል። ስለዚህ በጉዳት ምክንያት የባከኑትን ጊዜያቶች በሙሉ የመካስ ከፍተኛ የሆነ ፍላጎት አለው፣ ከፍተኛ የሆነ ቁርጠኝነት አለው። አስታውሱ እኔ መጫወት ፈልጋለሁ ብሎ አርቴታን እስከ መጠየቅ ደረጃ እንደደረሰ አርቴታ በቅርቡ ይሰጥ በነበረው ጋዜጣዊ መግለጫ ላይ ነግሮናል። ይሄ የቁርጠኝነቱ ሌላው ማሳያ ነው። የፉልሃም ተጫዋቾች ትላንትና የቡካዮ ሳካን እንቅስቃሴ ለመቆጣጠር ተቸግረው እንደነበረ የጨዋታ በኋላ አስተያየታቸው ያሳያል። የቁጥሮቹን መረጃዎች እንመልከትና እናብቃ። ትናንትና ሜዳ ላይ ከነበሩት የአርሰናልና የፉልሃም ተጫዋቾች ቡካዮ ሳካ 11 ማን ነው። አስራ አራት ዱዌሎችን በማሸነፍ በጣም በጣም የተለየ ቁጥር ነበረው። አስራ አራት ዱዌሎችን ማሸነፍ ምን ያህል የተለየ ቁጥር እንደሆነ ለመረዳት እንዲመቻችሁ በእንግሊዝ ፕሪምየር ሊግ ሙሉ የውድድር አመት ይሄንን ነገር ማድረግ የቻለ አንድ ተጫዋች ብቻ ነው። ስለዚህ በፕሪምየር ሊግ በሙሉ የውድድር አመት ቡካዮ ሳካን የሚበልጥ አንድ አለ። ትናንት ምሽት ብቻውን እሱ አስራ አራት ዱዌሎችን ማሸነፍ በፕሪምየር ሊጉ ሁለተኛ ደረጃ ላይ እንዲቀመጥ የሚያስችለው ነው። ይህም ከግምት ውስጥ ገብቶ ማን ኦፍ ዘ ማች ወይም የጨዋታው ኮከብ ተብሏል። ከዛ በተጨማሪ ትናንትናም የግብ ዕድሎችን በመፍጠር ሁለተኛው ምርጥ ተጫዋች የነበረው ቡካዮ ሳካ ነው። በፉልሃም የግብ ክልል 13 ጊዜ ኳሶችን ነክቷል። ከግብ ክልል ውጭ የተነኩ ኳሶችን ደግሞ ከግምት ውስጥ ስናስገባ ዴክላን ራይስ እና ዊልያም ሳሊባ ብቻ ከሱ የበለጠ ኳስን ሲነኩ ነበረ። እነዚህና ሌሎች በጨዋታው ላይ ይፈጥራቸው የነበሩ እድሎች ቡካዮ ሳካ ትላንት እጅግ በጣም ወሳኝ እጅግ በጣም አስፈላጊ አርሰናልን በእንግሊዝ ፕሪምየር ሊግ የደረጃ ሰንጠረዥ አናት ላይ እንዲቆይ ያደረገው ሙሉ ሶስት ነጥብ የተገኘው እንዲህ ባለው የቡካዮ ሳካ ብርታት ነው። አምና ሊቨርፑል መሐመድ ሳላህን ተጠቅሞ በሚገባ የፕሪምየር ሊጉን ዋንጫ አነሳ። ዘንድሮ አርሰናል ዋንጫ ማሸነፍ አለበት ይሉታል፣ ማሸነፍ አለብኝ ብሎ ቆርጦ ተነስቷል። ለዚህ የውድድር ዓመት አርሰናል በፕሪምየር ሊጉ ሻምፒዮን የሚሆን ከሆነ የሻምፒዮንነቱ ሰበብ ከሚሆኑ ተጫዋቾች መካከል ቡካዮ ሳካ አንዱ አንዱ ስለመሆኑ ግን የሚያጠራጥር ነገር ያለ አይመስልም ብቻ ከጉዳት ይሰውረው። አብራችሁን ስለነበራችሁ እጅግ በጣም አድርገን እናመሰግናለን። ቀደም ሲል ለመጥቀስ እንደሞከርነው የሊቨርፑልና የዩናይትድ ጨዋታ እስኪጀምር ድረስ ሌሎች አዳዲስ መረጃዎችን ይዘን ዳግም ወደ እናንተ እንመጣለን። ጨዋታው እንዳለቀም ደግሞ የወዲያው ምልከታችንን እናጋራችኋለን። ቻናላችንን ሰብስክራይብ አድርጉት፣ የደወል ምልክቱን ተጫኖ ሊንኩን ማጋራትም አትርሱ እንላለን። ላይክ ማድረግ ምንም አይጎዳም አድርጉት እንላለን። ሰላም ለእናንተ ይሁን። ኢትዮጵያ ለዘለዓለም ትኖር።